ማብራሪያውን የሚሰጡን ደግሞ ዶክተር አሻግሬ ዘውዱ ናቸው። እርሳቸው በአዲስ አበባ ዩኒቨርሲቲ የምግብና ሥነ ምግብ ማዕከል ተባባሪ ፕሮፌሰር ናቸው። አዘጋጁ ቴዎድሮስ ወርቁ ነው። አሁን ለምሳሌ ከተማ ግብርና ይባላል፣ ዶሮ አርቡ ይባላል፣ ከብት አርቡ ይባላል። ግን ከተማ ውስጥ እንደዚህ አይነት ስራዎች ሲሰሩ ከከብቶቹ የሚተላለፉብን በሽታዎች አሉ። እኔ አሁን የከተማ ግብርና ከተሰራ የሚሰራ ከተሰራ ግን በሆርቲካልቸር በአትክልት በምናምን ነው እንጂ እንስሳ እንዲሆን አልፈልግም። ከዶሮ የሚመጣ ጉንፋን አለ። አሁን በብዛት አካባቢዎቻችን ላይ ዶሮ የሚያረቡ ሰዎች ሲስሉ ነው የሚውሉት። ጉንፋኑ ደግሞ በጣም ከባድ ነው። አሁን ኮቪድ የመጣበት ራሱ ከአሳማ ነው እንደምንለው። ስለዚህ የከተማ ግብርና ምርቱን ለማምጣት የሚጠቅመውን ቢጠቅም አይደለም፣ እንቁላሉን ለማብዛት፣ ስጋውን ወተቱን ለማብዛት ቢጠቅምም፣ ይሄ ግን ምን ያህሎቹ ይከተባሉ? የዶሮ ሎጎ ምን ያህል መድኃኒት ሰጥተሃል ተብሎ ሰዎቹ ይጠየቃሉ ወይ? ግብርና ይሄንን ይከታተላሉ ወይ? ስለዚህ እኔ አንዳንዴ ከከተማ ልውጣ ወይ እያልኩ ነው። ከተማና የከብት እንትን የዶሮ ልማት አብሮ አይሄድም ቢኮዝ በከተማ ማለት በአጭር ቦታ ላይ ብዙ ሰው የሚኖሩበት ቦታ ነው በዚህ በተጣበበ ሁኔታ ትንፋሻቸውም አየራቸውም ቶሎ የሚደርሰኝ አቅራቢያ ለእኔ ነውና አሁን እኔ ጉንፋን ይጠናል ከበፊቱ ይልቅ በጣም ረጅም ጊዜ ይቆያል እና የከተማ ግብርና ጥሩም ቢሆን ስራው እንደ ፕሮዳክቲቪቲ ሌማት ቱሩፋት ያለውን ፕሮዳክቲቪቲ ጨምሮ ሰዎች አኒማል ሶርስ ፉድ እንዲጠቀሙ ቢሆንም ከመናገር ውጭ ማድረገው ነገር የለም እና የሌማት ትሩፋት ያመጣው ጥሩ ስራ ቢኖርም እነዚህ ዶሮዎች ግን በጣም ወደ ቤታችን እየቀረቡ ነው፣ ወደ አካባቢያችን እየቀረቡ ነው። ቲበርኩሎሲስ ለምሳሌ ከብቶች እ አሁን ሁላችንም ቲበርኩሎሲስ የመጋለጥ እድል አለ። ባለን አቅምና በሌለን አቅምን ነው ኢሙኒቲ ሆኖ ነው እንጂ ከብቶቹ ወደኛ ስለቀረቡ ከተዳከምክለት ቱበርኩሎሲስ ሊይዝ ይችላል፣ በትንፋሽ ምክንያት ማለት ነውና። የቱበርኩሎሲስ ራሱ ህክምና አሁን ብታየው በጣም ጨካኝ ህክምና ሆኗል። ማለት አልሰራ ብሎ ሰዎች ከዛ መድኃኒት ሂደት ለመውጣት የሚያደርጉትን የህክምና ሂደት ብታይ በጣም አሳዛኝ ነው። ደረጃው መድኃኒቱ የምትጠቀመው አንተም በጣም ጎርቶ ነው። የሆነ ደረጃ ላይ ሲደርስ ለመዳን የአንቲባዮቲክ አይነት ደረጃው በጣም ከባድ ነውና ባለፈውም በበዓል ለቅርጫ ምናምን ሄጅ የነበረ እና ዶሮዎቹንም የገዛውባቸውን አካባቢዎች ባያቸው በጣም አሳስቦኛል። አዲስ አበባ ስለሚባሉ ወንዝ ዳር ለወጣቶች የስራ ፈጠራ ተብለው ቢሆንም ምን ያህሉ ግን ይከተባል? ምን ያህል ህክምና ያገኛል ዶሮዎቹ? እስዋይን ፍሉ ባለፈውም ተከስቷል። እንደዚህ አይነት ቫይረሶች በሰውነታችን ላይ ይዘ ቫይረስ መድኃኒት የለው፣ እንደ ኤች አይቪ ማቆያ ነው እንጂ መግደያ የለው። ስለዚህ ቫይረሶች ባክቴሪያ እንደውም ይሻላሉ። በአንቲባዮቲክ ምናምን ትድናለህ፣ ለቫይረስ መድኃኒት የለም አይደለም። ስለዚህ በእንደዚህ በምግብ ደግሞ እንደ ሄፓታይተስ ከሰዎች በትንፋሽ የሚመጡ በንጽህና የሚመጡ ነገሮችን ጉበትን ነክቶ አሁን እየተቋቋሙ ያለው እንግዲህ ባለን ኢሚኒቲ ነው። ግን ቆጥሮ ከጨረሰ እድሜ እያቃተ በሄደ ቁጥር ግን እንደ በፊቱ የማገገም ቻንስ ትንሽ ነው እና እኔ በጣም በጣም በምንሰራቸው ስራዎች ላይ ብልሃት ምንጨምርበት ዘላቂነት ያላቸው አይደል፣ ኢንቫይሮመንታሊ ፍሬንድሊ፣ ሄልዚሊ ፍሬንድሊ የሆኑ ኢንተርቬንሽኖች ነው እንጂ አንድን ነገር በማስ ብቻ በደስታ ስላመረት ናቸው ስለበላን ብቻ ለውጥ እናመጣለን ብዬ አላስብም። ለምሳሌ ገጠር ላይ ሰዎች የሚኖሩበት ራቅ ራቅ ያለ ነው። በአንድ ስኩዌር ሜትር ውስጥ የሚኖረው ሰው እንግዲህ ቁጥሩ ትንሽ ነው። ስለዚህ ኤክስፖዝድ ስንሆን ሊጎዳ የሚችለው ሰው ቁጥር ትንሽ ነው ለማለት ነው እንጂ ገጠር ውስጥም ይሄንኑ ስራ ለሌማት ቱሩፋትም ወይም ዶሮ ማርባት ብንልም መድኃኒቱን ማቅረብ ማከም ከብቶቹን ምንም ይቀር ኢንተርቬንሽን አይደለም። ግን ከተማ ውስጥ አንድ ስዋይን ፍሉ ወይም አንድ በርድ ፍሉ አተታይም ቢከሰት ምን ያህል ሰው ነው ኤክስፖዝድ እምንሆነው? አይደለም ምን ያህል ሰው ነው ሆስፒታላይዝድ? አይደለም የቫይረሱ አይነትም ደግሞ ፋታል የሚሆን የሚገልጽ ሲሆን፣ ከተማው ላይ አሁን በአንድ ጊዜ ብዙ ሰው ሊገል ይችላል በሚል ሴንስ ነው እንጂ ወደ ገጠር ስንወስድ የምንሰራቸውን ስራዎች በሽታው መከላከል፣ ኢንተርቪን ማድረግ፣ ማከም ምናምን ግዴታዎች ይሆንብናል ብዬ ነው የማስበው። እንቀጥላለን። አድማጮቻችን ለማብራሪያው ዶክተር አሻግሬ ዘውዱን እናመሰግናለን። አሁን ጥቂት የቢዝነስን ዓለም አቀፍ ጉዳዮችን እንመልከት። የቢዝነስ ወሬዎቹ እናስቀድም። ዛሬ የውጭ አገር ገንዘቦች በዳሽን ባንክ